ማንችስተር ዩናይትድ ኦልትራፎርድ ስቴዲየምን ለማስፋት እያደረገ ባለው ጥረት ላይ እንክን እንደገጠመው ተገልጿል። ጣሊያናዊው የቼልሲ አሰልጣኝ ኤንዞ ማሬስካ በእንግሊዝ እግር ኳስ ማህበር ቅጣት ተላልፎባቸዋል። አህመድ ዲን ከማል ተጨማሪ ማንቸስተር ዩናይትድ የኦልትራፎርድ ስታዲየምን ለማስፋት ያደረገ ያለው ጥረት በአጎራባች የመሬት ባልተቤቶች ከፍተኛ ገንዘብ መጠየቁ ተሰማም። የማንቸስተር ከተማው ክለብ ማንቸስተር ዩናይትድ የክለቡ ስታዲየምን ኦልትራፎርድን መቶ ሺህ ተመልካቾችን እንዲይዝ አድርጎ ለማስፋት በስታዲየሙ አጠገብ ከሚገኙ የመሬት ባልተቤቶች ጋር ዩናይትድ ተጨማሪ የመሬት ግዢ ለመፈጸም በተወሰነ መልኩ በቃል ደረጃ እንደተስማሙም ተስፋ ሲደረግ እንደነበረም ገልጿል። ነገር ግን ምሽት በተሰማው መረጃ መሰረት ማንቸስተር ዩናይትድ ዩናይትድ ኦልትራፎርድ አጠገብ የሚገኙ የመሬት ባልተቤቶች ለቃይ ሴጣናቱ 400 ሚሊዮን ፓውንድ መጠየቃቸውም ተገልጿል። ትን ማንችስተር ዩናይትድ በበኩሉ 50 ሚሊዮን ፓውንድ ለማቅረብ ቢያስብም 400 ሚሊዮን ፓውንድ መጠየቃቸው ለክለቡ ኃላፊዎች የራስ ምታት እንደሆነባቸውም ተነግሯል። የቼልሲው አሰልጣኝ ኢንዞ ማሬስካ ቅጣት ተላለፈባቸው የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ የሆኑት ኢንዞ ማሬስካ የገንዘብና የጨዋታ ቅጣት የእንግሊዝ እግር ኳስ ማህበር አስተላልፎባቸዋል በኦክቶበር 26 ቼልሲ ሊቨርፑልን ሁለት ለአንድ ባሸነፈበት ጨዋታ ላይ 96ኛው ደቂቃ ላይ ሰማያዎቹ የማሸነፊያውን ጎል ካስቆጠሩ በኋላ አሰልጣኝ ኢንዞ ማሬስካ ደስታቸውን ሲገልጹ ያልተገባ ባህሪ ማሳየታቸውን ተከትሎ የእንግሊዝ እግር ኳስ ማህበር የ8000 ፓውንድ የገንዘብ ቅጣትና የአንድ ጨዋታ ቅጣት እንዳስተላለፈባቸው በትናንትና ሁለት መግለጫውን ሰጥቷል። ይህንን ተከትሎ በቀጣይ አሰልጣኙ ተሽላይን ላይ ቆመው ጨዋታውን የማይመሩ እንደሆነም ከወዲሁ ተረጋግጧል። ቪኒሽስ ጁኒየር በሪያል ማድሪድ ቤት ኮንትራቱን ለማራዘም የደሞዝ ጭማሪ መጠየቁ ተገለጸ። ብራዚላዊ ኢንተርናሽናል በቀጣይ በሪያል ማድሪድ ቤት የሚኖረውን ኮንትራት ለማራዘም ሳምንታዊ ደሞዙን ወደ 380 ሺ ፓውንድ እንዲያድግለት የተጫዋቹ ወኪል ገልጿል። አሁን ላይ በተሰማው መረጃ ቪኒሽስ ጁኒየር በሳምንት 280 ሺ ፓውንድ የሚከፈለው ሲሆን ሎስ ብላንኮቹ የተጫዋቹን ኮንትራት ማራዘም የሚፈልጉ መሆናቸውም ተሰምቷል። ታዲያ ይህ የሚሆን ከሆነ በመጠኑም ሎስ ብላንኮቹ ቪኒሽስ ጁኒየር የደሞዝ ቅነሳ እንዲያደርግ ያሻሉ ተብሏል። የበንዲ እንዳለ የተጫዋቹ ተጫዋቹ ደሞዙን ወደ 380 ሺ ፓውንድ በሳምንት እንዲከፈለው ማሰቡ ለሪያል ማድሪዶች የራስ ምታት እንደሆነ የተገለጸ ሲሆን በቀጣይ የተጫዋቹ ኤጀንትና የሪያል ማድሪድ እግር ኳስ ክለብ የሚያደርጉት ውሳኔም የሚጠበቅም ይሆናል። የባርሴሎና እግር ኳስ ክለብ በማርከስ ራሽፎርድ ደስተኛ መሆናቸውን ገለጹም። እንግሊዛዊው የማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድ በክረምቱ የዝውር መስኮት የካታላኑን ክለብ በውሰት መቀላቀሉ አይዘነጋም። ታዲያውን ላይ ማርከስ ራሽፎርድ በክለቡ እያሳየ ካለው ብቃስና ፕሮፌሽናሊዝም እንዲሁም ከሜዳ ውጪ ባለው ስነ ምግባር ክለቡ ባርሴሎና ደስተኛ መሆናቸውም ተነግሯል። ይህንን ተከትሎ ብሉ ግራናዎቹ ተጫዋቹ በክለቡ እንዲቆይ የሚፈልጉ ሲሆን ነገር ግን ማርከስ ራሽፎርድን ለማቆየት የ30 ሚሊዮን ዩሮ የግዛት አማራጭ በውሉ ላይ እንደተካተተም ተገልጿል። አሁን ታዲያ ብሎግራናዎቹ ተጫዋቹን በቀጣይ ለማቆየት በ20 ሚሊዮን ዩሮ ግዢ ድርድር መጀመራቸውም ተገልጿል። ሊዮነል አንድሬስ ሜሲ ሜሲ ካፕ የሚል ውድድር እንደሚያዘጋጅ በይፋ አስታወቀም። አርጀንቲናዊው ጥበበኛ የስምንት ጊዜ ባለንዲዮር አሸናፊ ሊዮነል አንድሬስ ሜሲ ውድድሩን በስምንት ክለቦች መካከል እንደሚያደርግም ይፋ አድርጓል። በውድድሩ ላይ ከ16 ዓመት በታች የእድሜ ክልል ተጫዋቾች እንደሚሳተፉም የተገለጸ ሲሆን ኢንተር ሚላን፣ ባርሴሎና፣ ቼልሲ፣ አትሌቲኮ ማድሪድ፣ ኢንተር ሚላን፣ ሪቨር ፕሌት፣ ኔውሊ ኦልድ ቦይ፣ ማንቸስተር ሲቲ በውድድሩ የሚሳተፉ ክለቦችም ሆነዋል። ውድድሩ በመጪ ውህዳር በአሜሪካ በሚያሚ እንደሚከናወንም ተገልጿል።